አይደለም፣ እኔ ብቻ አይደለም። ምንድን ነው ደግሞ ከሳቅሽ ም ከሳቅሽ ነነነና እሚለው ሙዚቃ ዘፍናለን። ለማንኛውም ማለት ነው። ሁሉም ነገር እግዚአብሔር የሚወደውን ያደርጋል። መልካም ነው፣ ለበጎ ነው። ዩትብ ላይ ጠብቁኝ ይህን ድምፅ ማለት ነው። ዩትብ ላይ ግን በብዛት ስለምስቅ እኔ እዛ ንገናኝ። ምድረ ዛሬ እንትናንትኖቹ ዛሬ ስሜን ስታዘዙሩት ዋላችሁ። አላቃችሁ አታቁኝም፣ ምንም አይመስለኝም። በጣም ነው የምጠላችሁ እናንተ ተሳዳቢ ሆናችሁ ስትሳደቡ፣ እኔ ከእናንተ ጋር ወርጃ አልገኝም። እናንተ ዱቄቶች ማለት ነው። ስሜን አሰጣችሁት እኮ ዛሬ አሰጣችሁት።

እና ሳዘነች በጣም ስብር ብላ ተመለሰች ወይኔ እግዚአብሔር ይመስገን እሆናለሁ ያው ቶሻል ነው አይደል እንዴት ነው እንዴት አያችሁ አሁን የዛሬው ዩዘሮ በቃ ደስ ስላል፣ ምርጡ ነው ምርጡ ነው። ንግስታችን በቃ ከእሱ ከስለተለያየች በጣም ደስ ብሎናል እኛ ማለት ነው። አዎ ብላቸል፣ አዎ አዎ፣ ደስ ብሎናልኛ፣ ለ ምክንያቱም ከዚ ከዚ ታን ከሲ ሲወረ ልጅ ከስለተለያየች ደስ ብሎኛል በራሴ ማለት ነው። አንቺ ዝም በይ። ዩዘር ዩዘር፣ ስቶፕ ስቶፕ። እሺ አስር አልመጣችም? እንደ ዛሬ የሀይሚ ቤት ከዛ ኬሻ ነው የተለቀቀውማ። ከኬሻው ነው ግን። የእሱ አልመጣችም ወይ ነው? አልመጣችም አስር አልገባችም። እና እኛ ራሳችን ነን የምናስገባው። ሼር ሼር እያደረገናሽርናርገስኪእዚህ በዛ ግን ሁለቱ አንድ ላይ ቢመለሱ መልካም ነበር። ቢመለሱም ግን መብሰል ነው። ሃይሚ እንደተቃጠለች ነው

አልፈልግም። ማየት ምንም ማለት አልፈልግም። እኔ ማለት ነው ሚሻ፣ የዛሬ ማለት ነው የዛሬ ሀይሚ እጅ አለበት ይመስለኛል። ፍራንክ ነው እኮ የዛሬ አይደለም።

ነገር እንቀጣለን ፍራንክ ከሆነ ማለት ነው። ታውኛ እንቀጣለን። በዚህ ቤት ታይ እኔ በራሴ አይታችኋል።

ዋ፣ ልንገርሽማ እኔ የራሴ ፕራንክ ነው ብዬ አልወስድም። ልንገራችሁማ አንደኛ ማነው ላይክ ያደረገላት? ላይኩን ማነው ሲያደርግላት? አሁን እኮ ለእሱን የዘፈነችለት ቲክቶክ ላይ ዘፍናለች። ቴሌግራም ላይ ፎቶ ለቃ፣ ይሄ በእራሱ ልብስ ማለት ነው፣ ፎቶ ለቃ ላይክ ተደርጎላታል።

እንኳን አነሳችሁን። እሺ፣ እና ምን አደረግ ምንም አላደረግ። የዛሬ መጥቶ እኔ ፕራንክ ነው ፕራንክ ነው ብያለሁ። ተረጋጉ። እኔ ምን አገባኝ። ፕራንክ አይደለም ግን ይሄ ነገር ኦኬ፣ ካላስ ኦፍ ኮርስ እናንተ አውሮ የፈለጋችሁትን ነገር ግን እና አላውራም። እዚህ ጋ ያለው እንዳለ አልተስማማ። ፍራንክ አይደለም፣ በቃ ፍራንክ አይደለም። እዚህ ጋ ያለው ሰው እንዳለ አልተስማማ። ግን ለብሩኬ ትልቅ ፈተና ነው። ነገ ፈተና ካላለፈ ጌታ ሰሚራ የምጠይቃት ምንድነ? የምትፈልጊው አንቺ ሚሚ አንቺ ሚሚ ብላችሁ ኮሜንት ላይ ምንድነው? እኔ ምን አደረኩ? ለምንድነው ሜንሽን የምታደርገው እኔ ስም? አንቺ ምን አገባኝ? ኔ እኔ ውጭ ማልሻልም። አንቺ ሴት ሆነሽ እኔም ሴት ነኝ አይደለም? ተሻልኩኝ አልተሻልኩኝ አይመለከትሽም። ምን መጥፎ ነገር ተናገርኩኝ? የእኔ ድምጾ እንደሚገንባችሁ ናንተ ምንድነው? የት እንተዋወቃለን

እኔ ፕራንክ ሆነ አልሆነ አይዶን ኬር አይመለከተኝም። ምንም አልቀጣም። ለምን ደም ቀጣም? ፕራንክ ከሆነ አልቀጣም ነው መልሽ።

ልነግርሽ እኮ ነው ከዛን ማለት ነው። እሱን እኮ ቀድማቸው የጀመራቸው እናንተ ነች። እነሱ ቢሳደቡ ግን ከእነሱ ትልቅ ስለሆች ተሽለሽ መገኘት ነበረብሽ። በጣም የመወድሽ ነበርኩሽ አንቺን ድሮ ስላይ ስለመደግፊያት በጣም መወድሽ ነበረ። ብቻሁን አደለም ቡሩኬ፣ እዚህ ደረጃ የደረሰ አብሮ ተያይዞ ነው ለዚህ ደረጃ የደረሱት። አንዱን ዝቅ አርገሽ ለምንድን ነው አንዱን ከፍ የምታደርጊ? አንቺ አሁን እሞሽ ተዘገዝቅ ብለሽ የአይምንነት ተዘገዝቅታለሽ። ለምን ያስፈለገኝ ለአንቺም አሁን ለአንቺነት እየተከራከርሽ ነው። የሁሉምነት እናት ናት። የዘጠኝ ወር ቤት በዘጠኝ ወር ያረገዘች እናት እናት ነው። አትዘጋዘቅም ስል አይ የሀይሜ ደግ እናንተ አንቺ አሁን ለእነሱ ተወክለሽ ነው የመጠሽው አለች። እኔ ለሁሉም እናገረው፣ እናት እናት አትዘጋዘቅም። ሰው ልጅ አይዘጋዘቅም። እኔ አሁን እዚህ የመጣሁት ልጣላችሁ ሳይሆን እንደየትነት ልመክርሽ ነው። ሰላም ይሻላል፣ ፍቅር ያሸንፋል አልኩኝ ሙሉ ታይም ምንም አያደርጉልሽም። ስግደት ላይ ነው ያለሽው። አላማሽን ለምን አሳክታቸው ምናምን ንስካ ላይፍ ላይ ሁሌም ነው የምገባው። ግን አንቺን ሲነኩሽም አይቼ አላውቅም፣ ሲዘገዝኩሽም አይቼም አላውቅም። ድንገት ካለ እንደ የትነት እመክራቸዋለሁ፣ ነግራቸዋለሁ። ግን አንቺ ግን እኔ ብዙ ጊዜ የምሰማው አንቺ ስትሳደቢነት ስትራገጭ ነው። ባለጌ ባለጌ ነገሮች ጭራሽን። ምናለች? ስድብ ከሆነ የሚያሸንፍ ካለ ይወዳደር። እሱን ካወሰንችበት እስ ያዋጣሽ ስል ማለት ነው። ከዛ እንደዚህ አልኩ እንዲስን ስል ምን አለች? ቡሩኬ እና ሀይሚ አሁንም ነገም አንድ ናቸው። እሱን ብታስቢ ኖሮ ቀድሞ እሷን ብልግና አትሳደብም አልኩ አል ከዛ እንዲስ ደግሞ የመጨረሻ ይሄ ሀያ የሚመስል ፎቶ አረገች ና አንዷ ደግሞ የቡሩኬን ፎቶ አደረገች። እቺ ሀይምናት እንደቺ ሀይምናት እንደ ማለት ጀመረች። ከዛ ያዳመ ማለት ነው ወጥ ቅርሻ ስ ካዋጣሽ እንቀጥልበታለን ብቻ የኔን ፎቶ ባለፈው ዘግዝቀሽኝ ነበረ ባዘገዝቂ ጥሩ ለፎቶ አዘግዝቂ ምን ብንከባበር የሻረ ብዬ ነቅየ ነው የወጡትን። እሷም አላወጠችኝ ይቅርታ ስትያል ነበር ለምንዘንድ ብዬ ለካ ማለት ነው እቅርታ አሁን እየተናገሩ ከአስቀየምኩሽ እቅርታ ነው ያልኩ የሱል ትክክል አለ ትክክል ነኝ። አስቀይሚያችሁ ከሆነ ይቅርታ በማል በማል ተዋሪያለች። እሺ ቀጥይበት ምን አለች? ምን ተሽለሽ መገኘት ነበርበት ስል ከዛ ስል ምን አንድራ ምን እያልሽ ነው አንቺ ምን እያልሽ ነው? ምንም አላልኩም። እና ሀይሚን ለምን ትናኪያለሽ አንቺ? ቡሩኬን እንደምትወጂ እኛም ሀይሚን እንወዳታለን። ስትረግጭት እኛም አንወድም። አንቺ አሁን ቡሩኬን አንዱ አንገት አስቆርጣለሁ አስደፋለሁ ብላለችኝ አለችው። እሱ እሺ አሁን ስለ ብሩክ ስለ እንደምትቆረቆር ለፊለደፋል ምናምን እየተባለ ነበር። ረበሻለ ይሄ ቆቅ ይሄ ቃላት ራሱ ያስከስሳችኋል ታውቃለች። ይሄ ቃላት ራሱ በጣም ስቱፒድ መጥፎ ቃላት እንደሆን ታውቃለች። ይሄ ክስ እንደሚያደርስ ግን ታውቃለች። ይሄ ከአንደበታችን የሚወጣው ቃላት የሰይጣን ስራ እኮ ነው። የዳቢሎስ ስራ እኮ ነው። የዳቢሎስ የሰይጣን ስራ ራሱን ተመስለው ነው የሚ

ጋሽ እየወጣ ይህን ያልኩትን ምክንያት አላረ ትንሽ በተናገርሽው ቁጥር ትንሽ ነገር ይቆርጡነ ወስዶ ሌላ ነገር ያወራሉ። አሁን አንድ ነገር ካወረሽ ይቆርጡና ሌላ ነገር ያወራሉ። እንዴ ለዛ የተናገረው የተወራውን እንኳን አስተካክሎ ሳይሰማ እንዴት አላቸው እኮ ቅድም ሰምቼ እኮ ደነገርኩት ቅድም ጠዋት የተናገረኝ እኔ የመጨረሻ ያየሁት ቡሩኬ ቅድም ሲናገር እንደነገርኩት እነሱ ጠዋት ነው ከሰዐት አካባቢ ብለውኝ የተነገረኝ የተናገርኩትም እኔ የሰማሁት በጎቹ ፍየሎቹ ምን ተብሎ ነው ግን እነሱ የነገሩት ሌላ ነገር ሲጀመር እሱ እሱ ሲጀመር ለምን ነገሮች ይሰማል እና ብርሽ እና በጣም ብዙ ልጆች ተዘቅዝቀው ተሳድበው ፉንት ነገር ተብለው ወጠው እነ ዳኒ ተብለው እንደዚህ ወጠው።

አሁን ዩቲብ ይፖስታል ከዛ ነገ መጥቶ ደግሞ ከኔ ጋር ይገናኛል፣ ይናገራል። አሁን የሆነ ቤት የገገማነታቸው ገገማነት እንዴት ከእንትን ወጥቼ ነው እንዴ የምቀርጸው? እንዴት አርጌ ነው የምቀርጸው ይላሉ። አሁን እኮ ነው የነበረውን እኮ ነው ሁ አንሸራችሁ ትላታለች። አንሸራትሽ ነው ትላለች ዛሬ እኮኛ ዛሬ እኮኛ ገስት ላይ ሳላወራ አብደዋላ እየተባለ ነው። ላሞች እያለች ነው ቅድስ እየሳደባች ነው። እሷም ገገማ ነው የተሰበሰቡት እንዴት

አሁን እዚህ ጋር ማለት ነው፣ እርገጦ እርገጦ ተጀምሯል። እንግዲህ ለጋሽ ምን በላችሁ? ቡሩኬ ዛሬ አዲስ ገቢዋ አፍቅር ያለው ሊሞት ነው ሊፈለጥ ነው ምናምን ብላለች። ቡሩኬ በጣም ሲሳሰርታል። ዛሬ እንግዲህ ይሁት እንግዲህ እኔ ካሜራ ቤት ውስጥ ካሜራ ቤት ውስጥ የለም፣ ግን ካሜራ ቤት ውስጥ የለም ወይ? እኔ ማዲያ በእጁ ከመጣችሁ እንግዲህ ሞጎላይ ሞጎላይ የጣራ የዝችኛው የዝችኛው ደግሞ ከኋላ ነው እንዴ ምትዘልጠው? አረይ ረፉ፣ አረይ አረይ ረፉ፣ አረ ጉዲ፣ አረ ጉዲ! እናንተ እናንተ ምንድን ነው እዛ ገ ደግሞ ማለት ነው

ምንድነው የምባለው? ይሄ የኳለኛው ምንድነው? ሰው ከሁሉም ደሞ ይሄ ሁሉ ሰው ሰማንያ ዘጠና አንድ ሰው ተሰብስቦ ታዛቢ ነው። አሁን እዚ ላይ ያለ ዘጠና ምናምን ሰው ነው። እንግዲህ እነዚህ ልጆች ቪዲዮን ከብቷል። ይኔ ሙዚቃ ስለማላስገባ ነው ነ ሙዚቃ ከብቷል ግን ርገጠ ርገጠል፣ የዚችኛው ምንድነው የዚችኛው ምንድነው? አረ ጉድ አረ ጉድ! ስልክሽ እንዳያወርቅብሽ እናት ያለም እንድኮ ማለቴ ደከመሻ ደቅመሻል። ደግሞ የለበሰቸን ነገር

እዛ ጋ ብቻ ነው የምታይሻው? አንገቱም አይታይም አንገቱም አይታይም የኳለኛውን ኳ እች ዝንጽንጥ ጽኑጥ እያደረገች ነው ይችኛው አይታይም ምንድን ነው ነገሩ እዛ ጋ ምን እያደረገ ነው ፈረስ ምን ገንብ እኮ ነው በል ሰራት ነው ነገር ያለው። እየጨፈረ ነው እንግዲህ ሙዚቃ ስለማያስገባ ነው። ከዛ ጋ እንግዲህ እቺ ደግሞ እንደ አበደችው አያ እያረጋት ነው። ይውት እንግዲህ ይውት። እስቲ እስቲ ቆም በይ እኔ እናት እስቲ ቆም በይ። እንዴት ነው ነገሩ ራሱ ኒሽ? እቺ እኳ እንዳቆሟት ይሄው ዞር ብላለች እንግዲህ

ከምር ማለት ነው። ወደዚህ እይ ራሱ ማለት ነው። ሸቀላ የረበስ ማም ሸቀላ አንደኛ ቁጥር ናትኮ በሁሉም ነገር ማለት ነው። በራሷ ጊዜ ዘና ፈታ ተላልጫ ቢብቲ ስልኳ ዘግታ በአንዱ ይሞ ዘግታ ደውሎ ብራምጭ እንዲያምጭ ሲላት አልሰማም ብለ ቱክቱክ ላይ ወጣ እንደዚህ ዝኑት ዝኑት ስትሎ ጭንቀት ሁሉ ይጠፋል። እኔ የኋላኛው ነገር ምንድነው የምታሳይ ቡሩኬ እያለ መሰለሽ እንዴ